ይሄ ቪዲዮ ይጠቅማቸዋል። በተለይ ኢጃዛ ላላችሁ የመዳም ቀሞች አዳምጡት፣ እዩት እና እቺ ነጋዴ መስላ ነው ለልጇ እዚያ ነኝ። እቺ ነጋዴ ናት ሲመስለኝ፣ ጓደኛዋ ናት ማለት ነው እና ለልጇ ልብስ አዛ ነው። እቺ ሀበሻ ናት እና ይጀልሽ መጥቻለሁ ብላታለች። ከዛ ልብሶቹን እያወጣች ነው ሲመስለኝ፣ የሁለት አመት ልጅ ያክል ነው ልብሱ ማለት ነውና እያሳየቻት ነው። ነጋዴ ናት። መልኳንም ለማሳየት አልፈለገችም። በድብቅ ካሜራ ነው የተገኘው ማለት ነው። ተመልከቱ። ልብሶቹን አሳየቻት። ግን ነጋዴ ጋር እንዳወራች አውቃ ይመስለኛል። ጓደኛዋ ናት። ይሄን ሆን ብላ ይሰራችሁ ማለት ነው። ይሄን ነገር እዩ ልብሶቹን አሳይቻት አንዴ ጠብቂኝ ብሩን ይዤልሽ ልንጣርቻት ከዛ በኋላ ገባች ብር ልታመጣ ማለት ነው ከዛ እቺ ህይወት እቺ መርዝ ማለት ነው በቃ ሴራ አስባለች በጣም ከዛ ሰው እንደሌለ እያየች ነው በቃ ሰው እንደሌለ አየች ውስጥም ከፈተች ብር ውስጥ ከምታመጣ ሰው አየች በቃ የለም ሰው ከዛ ከሻንጣዋ የሆነ በቃ ከባድ ነገር ነው፣ ፌንት የሚያበላ የሆነ ሮሽክለር ነገር ነው አወጣችባት፣ ማለት ነው ልነፋባት ነው። ተመልከቱ ከዛ ብሩን ሰጠቻት፣ ከዛ ወዲያውኑ ነፋችባት። ስትነፋባት ፌንት በላች ማለት ነው፣ ፌንት በላች። ተመልከቱ። በተለይ የምታዙ ውጭ ነጋዴዎች እቤታችሁ ድረስ አምጥተው የምትገዛዙ ልጆች በተለይ ለእናንተ ትምህርት ነው። ተመልከቱ ያን ሻንጣውን ልብሱን ዘረጋገፈችና አገባች። በውስጥ አምስት ደቂቃ ቆይታለች ውስጥ ማለት ነው። ተመልከቱ እንግዲህ ውስጥ ያላትን ስልክ የሚጠቃቅሙ ውድ ውድ ነገሮች እንትን ብላለች። ተመልከት አንገቷ ላይ የሆነ ሀብል አየች። ከዛ በኋላ በቃ አንገቷ ላይ ያለውን የወርቁን ነቀለችባት። ከዛ እጇ ላይ የማየች እጇ ላይ ሁሉን የኒካ ወረቀቷ ይሄ የኒካውን ቀለበት ምናምን በቃ ያና አሾላለከችው ቀኛው ላይ ግራዋ ላይ ያለው ማለት ነው። ተመልከቱ በቃ አንደኞቻችሁ ጓደኛ የምታምኑ ለጓደኞቻችሁ በቃ ይላኩላችሁ፣ ለሁሉ ከዛ በኋላ በቃ ሰው የለም በምዙ። ምክንያቱም ኢጃዛ ቤት ምናምን ነው ብቻዋን መሰለኝ ባሏ ጋር እንደምታየው ልብሱን ቆጠረችና። ወጣ ልብሱን ቆጥራ ወዳው በፍጥነት ነው የምትሄደው። ጣበጣም በጣም ትፈጥናለች ማለት ነው። እና ሁላችሁም ተጠንቀቁ፣ ሁላችሁም ጥንቃቄ ማለት ነው። እንደምታዩት ሄደች፣ ወጣ፣ የሮጠች ነው በፍጥነት ወጣች። እስካሁን አልነቃችም ማለት ነው። ፊንት እንደበላች ነው ልጅቱ። ሀበሻ ናት እንደምታዩ ነው። እና የመዳም ቅሞች በተለይ ይሄ ለሁሉም፣ እናቴ እኔ ዘጠኝ አመት ተቀምጣለች ልብስ ስታዝ ነበረ እዛው ቤቷ ይዛላት እንድመጣ ማለት ነው። እና ከዛ በኋላ በቃ አይታለች፣ የእናንተን አይታለች። ባዳ ከውጭ አይመጣም ከውስጥ ነው። ከዛ ጓደኞቻችሁን የሚመጡት ከዛ በኋላ እናንተን እንዳይሆን አድርገው ይሰሯቸዋል ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ ሰላም ስላላልኩ ወደ ወደለው ስለገባሁ ያው እናንተን አይቼ ዝም ለማለት ለማስተማር ይሄን ነገር ነው የመጣሁት ማለት ነው። ከፋት ማለት ይሁን ሙሀመር ነኝ። ይህም ቪዲዮ ሼር እያደረጋችሁ ለጓደኞቻችሁ ላኩላቸው፣ በቃ ይጠቅማቸዋል። እኔ ቺ ዝም በቃ ማለፍ ነው እና ይች እህታችን ትምህርት ነው። ሁላችሁም አዛለች። ካዘች በኋላ እርግጠኛ ነች ነጋዴዋ ጋር እንዳወራች አድርጋ ጓደኛዋ ናት። የገባችሁ ማለት ነው ጓደኛዋ ናት። በቃ እንደምታዩት ድባቅ ሰራቻት ማለት ነው እና እናንተም ውጭ ላይ አዛችሁ ተምት ገዙ ራሳችሁ ከሄዳችሁ ብትገዙ ይሻላል እያዛላችሁ ብላ ቢቀርባችሁም በቃ ይሻላል እያዛላችሁ እያዛላችሁ ብላችሁ ከፈራችሁ ቢቀርባችሁ ይሻላል ኢጃዛ ቤት በተለይ ያላችሁ እዛ ውስጥ ተግማምታችኋል ሁላችሁም ተናንቃችኋል እዛ ውስጥ ከዛ በኋላ የሰበሰብሽን ወርቅ ድባቅ ትሰራሻለሽ ማለት ምክንያቱም ወርቅ ደግሞ እዛ ሀገር ላይ አስፈላጊ ነገር ወርቅ ነው፣ ምክንያቱም ገንዘብ ቢሸግርሽ ያን ወርቅ ሸጠሽ ጊዜ ታሳልፊበታለች ማለት ነው። እና ወርቅ ያልገዛሽ ሴት ደግሞ አትገኝ፣ ቢትገኝ ራሱ ሁለት ዓመት ትናናሽ አመት የሰሩ ናቸው፣ ትንሽ እድሜ የሰሩት በቃ ላይ ይገዙ ይችላሉ። ግን እናንተ ከአምስት ዓመት በላይ ከሶስት ዓመት በላይ የሰራችሁ ወርቅ ስለምትይዙ እናንተ ጥንቃቄ አርጉ፣ ድባቅ ተሰራላችሁ ማለት ነው እኔ በበኩሌ ይህን ነው የምመከራችሁ። እና እቺታችን እንግዲህ ትንቃ ትንቃ አናቅም የነፋችባት እንግዲህ ሌላ በሽታም ያመጣባታል ይሄ ነገር ማለት ነው። እና ይሄ ነገር ታላላቅ ነብሳቶችን የሚገል የሚነፋ ይሄም ማለት ነው። እና እኔ ያዝኛለሁ በጣም ነው ያዝንኩት ከምነግራችሁ በላይ ማለት ነው። እና እናንተ የምዳምቆሞች ብዙ ጓደኛ ታፈራላችሁ። በተለይ ኢትዮጵያውያን ስታገኙ እህት አገኘን ወንድም አገኘን ምናምን እያላችሁ ብዙ ነገር ስለምታደርጉ ለእናንተ ትልቅ ትምህርት ይሆናል ብዬ ነው ያመጣሁት ማለት ነውና እቼታችን እንግዲህ ያው ባሏም የለ ወደ ስራ ነው። እሷ እንግዲህ ለሁለት ዓመት ልጅ ነው ልጇንም አለመግደሏ እሷ ሆና ነው ማለት ነውና ገንዘቧን ነው የፈለገው ገንዘቧን እንዳገኘች ጠርግ ብሎ አወጣች ማለት ነውና፣ እቺ ልጅ ትገኛለች ማለት ነው እና በካሜራ ትይዛለች። ካሜራም አለመኖሩን እልም ያለ ካሜራ መኖሩን አለመኖሩን በቃ አረጋገጠች። እሱ አረጋገጠችው ሰው የለም አለ ነው የሚለው ብቻ ነው እና ይህም ሩሽ ለሩ የሚነፋው እንደሚያደክማት ፊንት እንደሚብላት የሚጥላት አውቃለች። ከዛ በኋላ ተማምናለች በሱ። ከዛ በኋላ ነፋችባት ማለት ነው። ሁላችሁም ጓደኛ የምታበዙ በቃ ጣፈንታችሁ ይሄ ነው። በተለይ ሴት ለሴት ጓደኛ ነኝ ብቻ የሚጠቅማችሁ አይመስለኝም፣ ወንዱም እንደዛው እና አብዛኛው አሁን ላይ ምቀኝነት ነው። አንቺ ሲያልፍልሽ አትወድም። አንቺ ብዙ ነገር ስታደርጊ አትወድም። እሷ ጓደኛሽ ማለት ነው። አንዳንዶቹ ሁላችሁም እየጨፈለኩ አይደለም፣ አንዳንዶቹ መርዝ አለ አይደል የሰው መርዝ እነሱ ነው ይህንን ታሳቢ ያድርጉ። አንቺ ሲያልፍልሽ አትወድም። አንቺ ስንት ቤት ሰራሽ፣ ፎቅ ሰራሽ፣ እሷ የጭቃ ቤት ናት፣ ሲያልፍልሽ አትወድም። በለጠችኝ፣ አብራኝ የሰራች በለጠችኝ። እሷ የሰው ባሏ ቤተሰቦቿ የብሏት ጊዜ አንቺ ሲያልፍልሽ አትወድም። የእሷ ገንዘብ ሲጠፋ የአንቺ ሲጠራቀም አትወድም፣ አብራሽ እየሰራች ስለዚህ ትልቅ ትልቅ ጥንቃቄ የሚያድ የሚጠበቅባችሁ ራሳችሁ ራሳችሁን በራሳችሁ ታላመካከራችሁት እጣ ፈንታችሁ ይሄ ነው የሚሆነው ማለት ነው ይችታችን እንግዲህ ማስቀመጫውን ሁሉ አይታለች ከዛ በኋላ አንድ ቀን ሰው እንደሌለ ጭር ባለ ስርፋ አይታ ሰራቻት ማለት ምክንያቱም እንግዲህ ይሄ እስከ ሁለት መቶ ሺህ ከዛ በላይ ያለ ነው። ቢያንስ አምስት ሺህ ድርሃም ይሆናል እርግጠኛ ነኝ። የሰረቀቻት ማለት ነው። ውስጥም ሻንጣ ውስጥ ይሄ ላፕቶፕ መያዣ ምናምን አልቀረም። እንግዲህ ያ ወርቅ መያዣ ነው የሁሉን ነገር አድርጋለች ማለት ነው። እና ሁላችሁም ጥንቃቄ አድርጉ። ከምንም በላይ ይህን ቪዲዮ ላይክ ሼር እያደረጋችሁ ስለምታበረታቱን አመሰግናለሁ። ቀጣይ ቪዲዮ ደግሞ በሌላ አስተማሪ ቪዲዮ ይመጣል። ይህን ቪዲዮ ሼር እያሳደግን ይህን ቪዲዮ ለመዳምቀ